የሊቀ ጳጳስ ፍራንሲስን የመጨረሻ ድምፃቸውን የሰማው የመጨረሻ ምርቃታቸውንም ያገኘው ከሆስፒታል አልጋቸው ሳይድ ላይ ያስታምማቸው የነበረው ነርስ ማስማሊያኖ እስትራፔዲ ነው። እጃቸውን በጥቂቱ አንቀሳቅሰው በስፓኒሽ ቋንቋ አመሰግንሃለሁ፣ ወዳጄ፣ በአባታችን ቤት እንገናኛለን አሉት። ወዲያው የሕይወት ቆይታ ፍጻሜያቸው ሆነ፣ በጸጥታም አረፉ። ሮም በቫቲካን ቅጥር በሚገኘው ጌሚሉ ሆስፒታል ነርስ የሆነው የ54 ዓመቱ ማሲሊያኖ ስትራፔዲ ካለፉት አራት ዓመታት ወዲህ የሊቀ ጳጳሱ አስታማሚ ሆኖ ካጠገባቸው ሳይለይ የጠበቀ መንፈሳዊ ቁርኝት ፈጥረዋል። በቅዱስ ጴጥሮስ ወንበር የተቀመጡት ሊቀ ጳጳስና ሕይወቱን አገልግሎት በመስጠት ያሳለፈው ነርስ ጥልቅ የሆነ ወዳጅነት አበጅተዋል። ታመው በሚያገግሙበት ጊዜ ሁሉ እግዚአብሔር እንድታድነኝ የላከህ መልእክተኛ ይሉት ነበር። ስትራፔዲም በንግግራቸው ልቡ እየተነካ በታመሙ ቁጥር ካጠገባቸው ሳይለይ አስታሟቸዋል። በፋሲካ ዕለት ከተኙበት አልጋ ተነስተው ሕዝባቸውን ለመባረክ ሲፈልጉ ያማከሩትም ለሱ ነው።